ሆስፒታል ሁለት ቀን እንዳደረ ተነግሯት ፅናት እንግዲህ እየከነፈች ወደ ኪራ ቤት በመጣይ ሰዓት ኪራ ምንም ከሰው አልተጣላ። እንደውም ግራ ገብቶት ለምን መጣሽ? ምን ሆነሽ ነው? ከሰው ተጣላ ለምን ተጣላክ እያለች የነበረ። እሱም ምን ይኳ አልተጣለውም ፅናት ብሏታል ማለት ነው። ሰላም ጤና አስጥልኝ። እንዴት አላችሁ የቲጂ ቤተሰቦች? ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ የሆኑ ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ሀገራ ኢትዮጵያን ሰላም ፍቅሯን ያብዛል እያልኩኝ ዛሬም እንግዲህ በጉጉት የምንጠብቀው በጣም የምንወዳቸው እነ ጽናት ድራማ ክፍል 38 ተለቋል። ጽናት እንግዲህ ያው ቤት ለመከራየት ነበረ እቅዷ የሄደችው እጇ ላይ ደግሞ ሀምሳ ብር ብቻ ነበረ። ቤቱ ከሷ አቅም በላይ ነው። እንግዲህ የገባችበትን ቤት ልጅ በጣም መልካም ልጅ ላይ ነው የጣላት ማለት ነው። እንደው እዚህ አድራለሁ፣ በቃ ለዛሬ ብቻ አሳድሪኝና እኔ በአቅሜ መከራየውን ነው የምፈልገው ብላታለች። እኔ ስግፋ አይሆንብኝም ወይ እደሪ ብልሽስ የቱ ላይ ልታሪ ነው ብላታለች። ጽናትም ታልሽሽ ብላት እንግዲህ ሌላ ክላስ ይዛት ሄዳ በስነ ስርዓት አስተናግዳታለች ማለት ነው። ከዛን እንግዲህ ስለ ጽናት ታሪክ ለሀገሩ እንግዳነሽ ወይ ለከተማ ብላታለች። አይ አደለሁም፣ ትንሽ ቆይቻለሁ። የሰው ቤት ሰራተኛ ነበርኩኝ። ስሜ ጽናት ይባላል፣ አሰሬ ደግሞ ኪራ ነው ብላለች ማለት ነው። እንግዲህ ልጅቷም በጥሞና ስለ እሷ ታሪክ ስትነግራት እያዳመጠች ነበረ። እና ምንድን ነው አሁን ባለሽበት ሁኔታ ሳስበው ኪራን የምትወጁ ይመስለኛል አጠራርሽ፣ ራሱ ለየት ያለ መብላት አለች። እንግዲህ እች መልካም እህትም እንደዛ ስትላ ጽናትም አይ ለምን እንደዛ ብለሽ ጠየቅሽኝ፣ ለኪራ ስሜት እንጂ ፍቅር የለኝም ብላታለች ማለት ነው። አይ ፍቅር እኮ በእንደ ሲሆን ደስ ይላል ብላታለች እሷም መልሷም ማለት ነው። እና እንግዲህ ከእዛ አድራ ያው ሃኒ ስልክ ደውላ ነበረ ሀኒን በጽናት ስልክ ማለት ነው ያነሳችው። ግን ጽናት ያደረችበት ቤት እች መልካሟ ሳምሪጋ ነው ማለት ነው፣ እና ስምረት ጋ ነው። ስምረትና ሀኒን ስለስልክ አውርተው እንግዲህ ኪራ ቤት ድረስ መጥተው ነበረ ያው ያለውን ነገር ታወሩ ከተወያዩ በኋላ ጽናት በተኛችበት ስልክ ደውለው ኪራ ከሰው ተጣልቶ ሆስፒታል እንደነበረ ሁለት ቀን እንዳደረ ነግረዋታል። ጽናትም እንግዲህ እየከነፈች ወደ ኪራ ጋር መመታለች። ኪራ ስትመጣ ግን ኪራ ከሰውም አልተጣላም። ያው ለምን ከሰው ጋር ተጣላት? እኔ እኮ ተጣላት ሲሉ ነው ሮጬ የመጣሁት መጣት ግን አልፈለኩኝም ነበረ ብለዋለች ማለት ነው። ኪራ ኧረ እኔ ከሰው አልተጣላሁም፣ ማነው ተጣላሽ፣ ተጣላ ብሎ ያለሽ ብሏታል። እሷም እንግዲህ ሀን ቀበል ብላ ኧረ ማንም የተጣላ የለም ማንም አልተጣላም፣ ሆስፒታልም አልገባም ብላታለች። ያው እንግዲህ ጽናት እንድትሄድ የተደረገ ነው። ጽናት እንግዲህ ለኪራ ምን ያህል ፍቅር እንዳላት ማሳያ ነው ማለት ነው። ይህ ሁሉ ግን ባትወደው ኖሮ ለእሱ ባታስብለት አትሄድም ነበረ ሮጣ ያው በጣም ራሱን ራሱን ጥሎ ነበረ እንደውም አሁን ለምንድን ነው እንደዚህ የምትሆነው? አዲስ ጫማ እኮ ካልታጠበ ካልተወለወለ እያልክ በጣም ታስቸግረኝ ልጅ፣ ዛሬ ግን የምን ፕሮቶኮል ነው እያልክ ነበር ብሎታል። እንግዲህ የሪል እስቴት አረ ብቻ አላቅም የቤት ማስታወቂያ ሄደው እንትን እያለ ነበረ ማለት ነው። ማስታወቂያ ላይ ሰርተዋል። ያው መኪና ገዝቶ ለናሆም ሲያወራው እንግዲህ ኪራ ጽናት መኪና ብታይ በጣም ነው ደስ የሚላት ከእሷ ጋር ልጆች ወልደን አስበኳል እያለው ነበረ። እንግዲህ ጽናት ያው ጽናት ጥላኝ ሄዳለች እያለ በጣም ሲበሳጭ ነበረ። ጽናት ጠልታክ አይደለም ግን ያው ለጊዜው ስለተናደደች ነው ብሎታል። አንዬም እንደዛ ነው ያለችው። ጽናት ለአንተ ጥላቸው የላትም ግን በወቅ ስለተናደደች፣ ማንም የተናደደ ሰው ቢሆን ለጊዜው ደበቅ የሚልበት ቦታ ይፈልጋል ብላታል። ብላ ነግረዋለች ማለት ነው። ስለዚህ ኪራም እንግዲህ ተረጋግቶ በጣም እያሰበ ነበረ። ስልክም ስደውል አታነሳም፣ ሚሴጅም ጽፍላት አትመልስም እያለ በጣም እንትን እያለ እየተጨነቀ ባለበት ሰዓት ነው እንግዲህ ሀኒም መታ እና ሀኒ ቤትም ሄዶ ስለ ጽናት ሲያወራ ስለ ጽናት ሲያወራት ሀኒም አይ ኪራ አሁንም ከእሷ ላይ እንትን አላልሽም አሁንም እሷ ላይ ነሽ፣ ብሎ እንግዲህ ጥሎ በወጣበት ሰዓት ሀኒ ምን ብላው ነበረ? አይኪራ አሁን ሄደክ ስልክን ለመቀጥቀጥ ነዋ፣ እኔጋ ግን እንደዛ ትላለት ብለዋለች። እንግዲህ እውነት ነው ማለት ነው። እሱ ሄዶ ስልክ ይደውልላታል። ጽናት ግን ያው ለመመለስ እንትን አላለችም ማለት ነው። ሰሲና አደር ባይሰው ወይ የሚያደርገውን አያውቅም። ጽናት ደግሞ በጣም ታግሳለች ግን ፍቅሩን መቀበል ነበረባት። ያው ከሁለት ቦታ ደግሞ ፍቅር ተሌለ አስቸጋሪ ነው። ጽናትም ተናግራለች እንግዲህ ከኔ ፍቅር ሳይኖር ያንተ ብቻ እንዴት ይሆናል? እኔ ላንተ ስሜት እንጂ ፍቅር የለኝም እያለችው ነው ማለት ነው። ይህ ደግሞ የሚሆን ነገር አልነበረም። ብቻ ወደ ቤት መመለሷ ሁላችንም ደስ ብሎናል ማለት ነው። ኪራ ታዲያ ጽናት ከሄደች በኋላ ለምንድነው እንደዚህ ጌት ተቆጣው በጣም ተቆጥቶ መጀመሪያ ጥልሻ ጥላኝ ሄዳለች። አሁን ማነ ያላት መመለሱ ምን ይጠቅማል? እኔ ከልብ ያስወጣሁትን ሰው ቶሎ እንደማላስገባ ታቂ የለም ወይ እያላት ነበረ፣ ጽናትን ማለት ነው። እንደውም አንተ ሰውዬ። አየሽው አይደል ስምረት ለዚህ ነበረ ስትደግፊለት የነበረው ስትከራከሪለት፣ ብላታለች። ለዚህ ሰውዬ ስትላል፣ እኔን ሰውዬ ብሏል ማለት ነው ኪራ። እሱም ሴትዮ እያለ እንግዲህ ደስ ይሉ ነበረ ብቻ ሰውዬው ሴትዮ እንዲያውም ስምረት ምን ብላታለች አንዳንድ አሰሪ እኮ ጋሼ እትዬ ነበር የሚባባል አንቺ ግን ኪራ ኪራ እያለች ነው የምጠር ይውላታለች እንግዲህ ሳምሪ ስምረት ያለችውን ነገር ቤት ውስጥ እንግዲህ ኪራና ጽናት ሰውዬ ሴትዮ ተባብለው ሲጠራሩ ሰምተናል ማለት ነው እንግዲህ ጽናት መመለሰዋ ደስ ብለኛል። ኪራ ደግሞ አሁን ላይ በቃ ያዙ ይልቀቁኝ ብሏል ማለት ነው። ተመልሳትን መጣለት ጊዜ ግን መጀመሪያ በጣም እያሰበ ነበረ።